የኢስላምን እሴት ክብር የሚንድ የሚያቆሸሽ ነው። ሰው ፕራንክ ብሎ አንድ ቪዲዮ ሊሰራ ይችላል። ነገር ግን እየደጋገሙ ሁለት ሶስት ቪዲዮ ከዛም አልፎ መሰል ቪዲዮዎችን በእንደዚህ ያለ መንገድ መስራት አላህ ስብሓነሁ ወተዓላ ያከበረውን ያላቀውን ታላቅ የሆነውን ረሱል ሰለላሁ ዓለይሂ ወሰለም ያላቁትን ታላቁን ጋብቻ ማርከስ ነው የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው። ያንን ቪዲዮ ለማስተካከል እኔ እኮ ካልፈለግ ለምን አቋርጠው። ያንን ቪዲዮ ለማስተካከል ነው እንግዲህ ካሜራ አስቀምጣለሁ እኔና አንቺ፣ ለኔ ማለት ሰኢድ ለኔ ክብር አለው እንድል ማለት ነው ሰኢድ። እና ደግሞ ተመልካቹ ለመጀመሪያ ምሽቱ በጣም ትልቅ ክብር አለው ለልጆቹ ክብር አለው እንዲባል፣ እኔ እንደዚህ ብዬ እናገራለሁ፣ አንቺ እንደዚህ እንደዚህ ብለሽ በይ። ተጣልተናል፣ ተገናኝተናል፣ አቅም በሱመያ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰይድ ነግሯት። ካሜራውን ቁጭ አድርጉ እናት አሁን አትገባም ምናምን ሲላት፣ ወይኔ እኔ ግርም አለኝ። ያላ ስራ ነው ወይ ሳቀው ነው አልኩ። ያኔ ሳ አያችሁት። ከዚህ በኋላ ሰይድ መርዝ እንዲ ቢጠጣ ራሱ እኔ አልሸውልም። እኔ ምን አይነት የኔ ሞኝነት እንዳጋለጣቸው። ከዚህ ስራ ውስጥ እኔ የለሁበትም። እንደውም የኔ ፈጣሪ ነው ያጋለጣቸው የኔ የዋህነት የውስጥ የዋህነት ነው ያጋለጣቸው እያለች እንግዲህ በቪዲዮ ምክንያት ሱመያ ቪዲዮ ሰርታለች ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። በያላችሁበት የአለም ዳርቻ ደስታና ሰላም፣ ፍቅር ይብዛላችሁ። እንግዲህ ዛሬም ተመልሰናል። ትናንት የተፈጠረውን ነገር አይታችኋል ጋይስ ዛሬም ተመልሰናል ማለት ነው። ቪዲዮ ላይክ ማድረግ አትርሱ። እንግዲህ በትላንትናው ቪዲዮ ያልደነገጠ ሰውና ያልተገረመ ሰው አለ ብዬ አላስብም። ሀቂቃ ማለት ነው። ምክንያቱም ምንም ያልጠበቅ እኔ እንደ ግል እኔ በግሌ ምንም ያልጠበቅኩት ነገር ነው። እንደዛ አይነት ነገር ይሆናል ብዬ በቃ ያልጠበቅኩት ነገር ነው። ትላንትም ብዬዋለሁ። ምናልባት ወደ መጨረሻ አካባቢ ያሉትን ቪዲዮዎች ነው እንጂ ትንሽ የአምታታኝና ድራማ ምናምን ብዬ የጠረጠርኩት ተመካክረው ምናምን የሚለው ነገር የመጣብኝ ከዛ በፊት እኔ ለነሱ በቃ ትዳራቸው ስለመፍረሱ ከመጨነቅ ውጪ ወዳጅ ስትሆኑ ስታዩዋቸው ትዳርን ያክል ነገር መፍረሱ ምናምን ምንም ጥያቄ የለውም። ያናድዳል፣ እውነት ለመናገርና እኔ እንደዛ ነበር ሀቂቃ። እና አልሙሂም እና ውድ ቤተሰቦቼ ትላንትና ያንን ቪዲዮ ሳይ በጣም ነው የደነገጥኩትን። ትላንትን ብየዋለሁ በቃ ማንን ራሱ ማመን እንዳለብኝ አላቅም። ማለቴ በቃ ሁሉም እየዋሸ ነው እንዲህ እየወጣ እስከምል ድረስ ነው። እና እንግዲህ ትላንትና እንዳልኩት ሱመያ በቃ በትላንትና ቪዲዮ ከትላንትና ቪዲዮ አንጻር ሱመያ ራሱ አለችበት፣ ከዚህ ስራ ጀርባ አለችበት፣ በቃ ያለችበት እየመሰለኝ ነው። እሷ ላይ እሷም የእውነት እሷ የምሰራውም የእውነት መሆኑን በቃ እያጠራጠረኝ ነው ብዬ ነበረ እውነት ለመናገር ያስብላል በጣምም ተጠራጥሪ ያለው በቃ አብሮ ሆኖ በጀማአ ከኋላዋ እየተመካከሩ እየሰሩ ነው የሚለው ነው አእምሮ ውስጥ የመጣው ያንን ቪዲዮ ሳይ ማለት ነው። እና በቃ እንግዲህ ዛሬ ሱመያ ይሄ ቪዲዮ ደርሷት፣ ይሄ እንግዲህ የምክክሩ ቪዲዮ ደርሷት፣ እሷም ቪዲዮ ለቃለች። ነገር ግን ምንም ነገር እንደማታቅና ምንም ነገር እንደማታቅና እሷን እንደማይፈልጋት በቃ ልጆቹን እንደሚፈልግ ተመካክረው እየተመካከሩባት እንደሆነ ነው ስትናገር የተረዳሁት ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው ጋይስ። በማይሆን ቦታ ላይ የማጠብቁት ሰው ማይሆን ነገር ላይ ስታዩት በጣም ይከብዳል ሀቂቃ። እኔ ሰኢድን በቃ እንደዚህ አይነት ነገር ላይ አልጠብቀው እውነት ለመናገር እና ለሱመያ ራሱ ተከትሎ ሲሄድ በቃ ሚስቱን በቃ ፍለጋ ተንከራተተ ተስል ነበር የማትጠብቁት ሰው የሆነ በማይጠበቅ ቦታ ላይ ስታገኙት የማይጠብቁትን ነገር ስታዩ በቃ በጣም ታዝናላችሁና፣ ያው ምን ማለት አይደለም ጋይስ። ከባድ ነው ሀቂቃ። ቪዲዮው ብዙ ሰዎች ጋር ደርሷል፣ ብዙ ሰው አይቶታል። እኔ ግን ሰኢድን በውስጥ ጽፌለት ነበር። ሳይወከው ነው ያልኩት፣ በቃ እየቀለዳችሁብን ነው ድራማ እየሰራችሁብን ነው ብዬ ጽፌ ለት ነበር እና እሱም ያለውን ብሏል። አልሙሄም ውድ ፋሚሊዎቼ ሙሉ ሚዲያ ላይ የምናየው ነገር በቃ ውሸት እየመሰለኝ ነው። አሁን ላይ እውነተኛ ነገርን ቢሰራ ምን አለበት? እኔ አሁንም በቃ ፕራንኩም ይሁን አልኩኝ ወደዛው፣ ፕራንክ አድርገው ወደዛው ፕራንክ ነው የሚሉት ነገር ይሁን ግን እንዶ በዚህ ልክ ሰው እንዴት ይዋሻል ህሊና ራስ ህሊና ራሱ እንዴት ይፈቅዳል ሀቂቃ ህሊናን መሸጥ እኮ ነው በውሸት ተሞልቶ ሰላምስ ይኖራል? የምር ሰላም ምን አይነት ሰላም ኖሮ ነው በቃ ገንዘብን ብቻ እያሰቡ ይሄን ሁሉ ህዝብ መሸወድ በጣም እኮ የሚከብድ ነገር ነው ጋይስ እኔ እንጃ ብቻ እንዴት እንዴት እንደቻሉ እራሱ አላውቅም ከእንደዚህ አይነት ነገር አላህ ይጠብቀን እንግዲህ ሱመያ ያው እሷ እንደሌለችበት በቃ እሷም በቃ ፈጣሪ የኔ ውቃቢ በቃ የኔ አምላክ የኔ ዋህነት አጋለጣቸው እያለች ነው። አላቅም ብቻ እኔ ብቻ እምነቴ በጣም ነው ያሽቆለቆለው። አልሙሄም እኔ ሱመያ እዚህ ነገር ውስጥ ከሌለሽበት፣ ከበስተጀርባ ከሌለሽበት አንቺ ማለቴ ሰላም ሆነው ሱመያ ና ሴድማ አልተጣሉም አውቀው ነው ድራማ ነው የሚሉም ኮሜንቶች እያየሁ ነው። ምናልባት እውነት ከሆነ አንቺ የምትይው ነገር ከዚህ ነገር ጀርባ ከሌለሽበት፣ ራስሽን አውጪ፣ ራስሽን ጠብቂ ነው ምለው። ሀቂቃ ምንም ደስ የሚል ነገር የለውም። የምር በእንደዚህ አይነት ነገር በጣም ነው የሚከብደው። ግን እኔ በፊት የነበረኝን ያክል እምነት የለኝም። ሀቂቃ እምነቴ በጣም ነው ያሽቆለቆለው እና ያው ብዙዎቻችሁን ኮሜንት ላይ ያሳዝናል ያሳዝናል በቃ ይሄን ያክል ሱመያን እየሸወደ ነው የምትሉም አላችሁ ከአዩ ጋር በቃ እየተመካከረ ሱመያን እየሸወደ ነው እሷን አይፈልጋትም አውቆ ነው ልጆቹን ነው በቃ ብዙ አይቻለሁ ሱመያም ያለችው እንደዛ ነው አዩም ልጆቹን ነው የሚፈልገው ብላለች እኮ እሷ በቃ እሷ ተናግራለች እና እንኳንም አላገኘሁት እኔ ጎንደር ባህር ዳር ሲሄድ በቃ በተለይ ጎንደር ሄዶ ጥፍት ሲል እንደሆኔ ምን አይነት ሰው ነኝ ምን ቢሆን እያልኩ ተጻጽቼ ነበር። እንኳንም አላገኘሁት ስትል እውነትም እሷ በቃ የለችበትም፣ የሁለቱ የምክክር ስራ ነው እያልኩኝ በቃ ያው ሙሉ እምነት ባይኖረኝም ሱመያ እንደዛ እያለች ያየኋት፣ ከሌለሽበት ራስሽን ጠብቂ ከእንደዚህ አይነት ውሸት ራቂ ነው ማለት ፈልገው፣ ኦመርን ቪዲዮ ሰርቷል። ኡመር እንግዲህ የምንወደው የምናከብረው ለሱመያ በቃ ለሱመያ ጠበቃ ሆኖ ሱመያ ሀቅ አላት ብሎ ከሱመያ ጎን ሆኖ የሚሰራ ልጅ ነው ኡመር። እሱም ግን ስለዛ ቪዲዮ ምንም የተናገረው ነገር የለም። አሁን ላይ ቪዲዮ የለም ተቆርጧል። እንዴት ተቆረጠ? አልም ወይም ጋይስ ኡመርም ምንም አላለም። እና ወላሂ በዚህ ልክ ሰውን አትሸውዱ በዚህ ልክ ህሊናችሁንም አትሸውዱ። ሁሉም ነገር ቀሪ ነው። ውሸት ደግሞ ወደ ጥመት የሚመራ ነገር ነው። ውሸት ምን አስፈለገ ጋይስ? ምን አስፈለገ? እንዲህ በፊት እኮ የሚሰሩ ድራማ ምናምን በጣም እኮ በተመልካች ዘንድ ተወዳጅ የሆነ እኮ ነው ድራማ ይሰሩ ነበር። የመለያሉ ያሉ እንደዛ አይነት ነው ብለው ቢሰሩ ተከታታይ አድርገውት ቢሰሩ ምን ችግር አለው? ከፈጣሪያቸውም ሳይጣሉ ከፈጣሪያቸውም ሳይጣሉ ተመልካችም እውነቱን አቁ ቢከታተላቸው ቢማርበት እንደዚህ አይነት እኔማ እኮ አሁን በቃ አዩ ላይ መፍረዴን እኮ ተውኩ። አዩ ላይ በቃ መፍረዴን በቃ እንዴቺ ብድናት እቺ ራስ ወዳድ ናት የምለውን ነገር በቃ እኔ እንጃ። ያን ያክል አይደለም እሷ ላይ ያለኝ በቃ በእሷ ላይ እንትን ያለኝ ነገር እንደ በፊቱ ምን አይነት ራስ ወዳድናት ምን አይነት በቃ የምለው ነገር እየተመከረች እና ካራክተሩን ተሰጥቷት እየተወነችው እስከሆነ ድረስ እኔ ምን እሷ ምን ማለት ይቻላል። እና ውድ ቤተሰቦቼ እንደዚህ አይነት በቃ ለሕሊናችን ሕሊናችን እንሸውደን ተመልካችንም እየሸወድን የምናገኘው ነገር ቢቀር ይሻላል። አላህ ይጠብቀን ከእንደዚህ አይነት ነገር ዱአ ነው። የምሬን ነው ያልጠበቅኩት ነገር ስላየው በጣም አዝኛለሁ። እኔ እንጃ ብቻ እኔ በቃ ጉጉቴ እንደው ትዳራቸው ተመልሶ ማየት ሰኢድም የሚሽከረከረው ከሀገር ሀገር በቃ የሱመያ ፍቅር አለበት እያልኩ ነበር እንጂ እንደዚህ አይነት ከኋላ ሹክሹክታ አለ የሚል ጥርጣሬ የለኝም ነበር። የምሬ ነው ምላችሁ ና በጣም ነው የሚገርመው እና ፋሚሊዎቼ ብዙዎቻችሁ ኮሜንት ላይ በጣም እንደተገረማችሁ በጣም እንዳዘናችሁ፣ ግማሾቻችሁ ትስቃላችሁ፣ ግማሾቻችሁ በቃ ኮሜንታችሁን እያየው ነበር። እውነት ያስቃልም ያስለቅሳልም ያስገርማል። ብቻ ያው እንግዲህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም እንግዲህ አደለ ጋይስ። እና ወድ ቤተሰቦቼ እንግዲህ ሱመያ ከዚህ ጉዳይ ውስጥ ከሌለችበት አላህ ይጠብቃት እውነትም የሷ ። በቃ የእሷ በቃ አላህ አጋለጣቸው ነው የምለው። የእሷ የዋህነት እንደምትለው የዋህነት ነው ያጋለጣቸው እንደምትለው፣ እውነት እንደዛ ነው የምለው ከሌለችበት ማለት ነው። እና ራሽን ጠብቂ ነው የምለው እህቴ። ግን ውሸጥሩ አይደለም ወላሂ፣ ውሸጥሩ አይደለም። በጣም ከባድ እ በጣም ከባድ ነው ጌስ። እና ውድ ፋሚሊዎቼ እንግዲህ ዛሬ መጣሁት ይህንን ለማለት ነው በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ ሰላማችሁን እያብዛልኝ እወዳችኋለሁ አከብራችኋለሁ መልካም ቆይታ